ብሩ እስከሚያልቅ ነው። በላሽ ነው። እንዴት? ምን ማለት ምን ምን ምን ታካብዳለች? እንዴት ጓደኛሽ በቃ እንግዲህ ምንም ማድረግ አይቻልም። ሰው ነው እንዴ? እና አንሰስ አልበላሽም ገንዘብ እና አሁን ባለፈው ያች ልጅ የላከችውን ገንዘብ አንተ ብቻ ነህ ደብቀ ይበላይ። በኤጀንሲ እያጠበረበርሽ አይደለም ያንቺ ገንዘብ። አሁን በእርግጥ አዩን ጎርተናታ ደግሞ ይህን ነገር ማወቅ የለባትም።

ብታረግም ደግሞ አይከፋኝም። እናቸው ግን ሰው በህገወጥ ይላችሁ ነው። በቃ ምን ላድርጋ ይው አማራጭ አጣሁኝ። ጀምረናል ከሱ ጋር ብቻዬን አይደለም። አይደለም እሱ ጋር አልጀ አልልሽ አብረን የጀመርነው እንዴ፣ መንገዱን አሳየኝ ያለች ይሄው። ሁለቱ ሸጥ እንዴት አብረን ጀምረናል። በቃ ይሄው እንደዚህ እንደዚህ ብንሰራ እኮ አዩ ሳሰማ የኔን ነገር ብንሰራ

አይ በእርግጥ ሰው መማር ያለበት እውነት ይኸውልሽ፣ እኛ ሰው ይማርበታል ብለን ነው። እኔ እውነቴን ነው የምልሽ። እግዚአብሔር ኧረ በስመ አብ አላስቦም፣ አላስቦም፣ አላስቦም። እግዚአብሔርን ነው የምልሽ እኔ እንደዚህ እየላኩ እንኳን ገንዘባቸው ለሚበሉ ሰዎች ምን አክል እንደሚያሳዝነኝ እግዚአብሔር ነው። ምን በጣም ይከታገን ያው እኔ አንድ ነገር

ምክንያቱም ከዚህ ሄዶ ስንት እኛ ሰፈር ማለት ነው ስንቶቹ እናቶች እንዴት እንደሚያነቡ፣ መቶ ምናምን ሺህ ብር ተቀብለው ልከው ልጆቻቸው የት እንዳሉ ማይታወቁ እግዚአብሔር የት እንደሚያነቡ። ክሰል እየሸጡ ነው ልጆቻቸውን ያሳደጉት። ዛሬ ላይ ደግሞ በእነሱ ያልፍልኛል ብሎ እኔ እንጃ። ስማ ያው ማስተማሪያም እንዲሆን ነው። እንደዚህ ለሚያደርጉት እንደዚህ ለሚያደርጉት ፈጣሪ ፍሩ እናንተ። እንደዚህ ለሚያደርጉት እግዚአብሔር እንትኑ እናንተ። ገንዘብ ሳብ ሰው ይበል። እንደዚህ አውጥታችሁ ከምትሄዱ ይህን ሁሉ ገንዘብ ካላችሁ ባላችሁ ነገር ለመጀመር መሞከር የምትችሉትና የምታቁትን ወይ መማር በዛ ገንዘብ ከቻላችሁ። በተለይ ወጣቶችን ይመለከታል፣ ማርያም ወጣቶችን ይመለከታል። ሺ ብር ካላችሁ ማለት ነው፣ የሆነ ነገር ላይ ሄዳችሁ ተምራችሁበት እዛ ላይ ጊዜያችሁን አጥብታችሁ ብትሰሩ ይሻላል። ትንሽ ጊዜ ነው ስራ የምታጡት በእውነት። ከዛ በኋላ በጣም ብዙ ነገር ነው ስቴብል የሚያ ይስተካከላል። እኔ እውነት በህገ ወጥ እና አማኝ መሆን ነው በቃ ልስክሮ ሰርቶ መኖር ቆሎ አዙሮ መኖር። በቃ እኔ አሁን እኔ በጣም የሚገርመኝ እግዚአብሔርን ነው አሁን በቃ አይቶ ስለማያውቁ ታቀለ ያጓጓቸዋል። እኔ ደግሞ ያው የተሻለ ነው፣ አንተ ከዚህ መሄድ ነው የምታዩ እዛ ስትሄድ ግን ምን አይነት ቤት እንደሚገጥም እኮ አታውቅም ወይ ብቻ እግዚአብሔር የማትተኛበት ምግብ ማታገኝበት። እኔ እግዚአብሔር ይመስገን ጥሩ ቤት ነበር የገጠመኝ። ያው በጊዜው ተፈትኛለሁ። ከጊዜ በኋላ ግን እየተመታሁ ምንም እያልኩ ብዙ ነገር አሳልፊያለሁ። ትዕግስት ካለ ግን ታሳልፋለህ። ደግሞ የማይታለፍበት ቤት አለ። ሁሉም እንዳለች እነሱ ብ አንተ በቃ ጭንቅላትን እስከ ማበድ ደረጃ የምደርስበት። ምን እንዳልሽ ታውቂያለሽ? ደላሏ እኔ የላከችም አለት ነው የአሰሬ እናት ቤት ነበረ ምሰራ ምግብም አልችለውን ምግብ ትችላለች ብላ አለቻ ብላሰሬ ምግብ ስሪ ስትለኝ እኔ ዶሮ እነሱ የሆነ በሩዝ የሚሰራ ነገር አለ፣ እኔ ኢትዮጵያ ወጥ ሰርቼ ነው የሰጠኋቸው። እግዚአብሔርን ነው የምልሽ፣ የማልችለውን ማለት ነው። ከዛ ልጇም፣ ሴትዮዋ፣ ሁሉም በቃ ስብስብ ብለው ኩሽና መጡብ። ይሄን ይሄን ይሄን ይሰራል ታውቃለሁ ብለሽ አይደለ የመጣሽው አሉኝ። ኧረ እኔ አላውቅም፣ ታውቃለች ብላለች እሷ። ደወልኩላትና እንዴት እንደዚህ እንደዚህ ትችያለሽ? ብለሽ ሰዎችን ልትካስ ወይ እየተነሳሽ አልከተል ትለምጃለሽ ታዲያ ምን ችግር አለው አለሽ። በቃ እኔ ካሁን በኋላ ጨዋታቾንም አልቻልኩም። ወደ ሀገር ይመልሽኛል እኮ ከፈለግሽ ስሪ ካልፈለግሽ የራስሽ ጉዳይ አለች። እግዚአብሔርን ግን በቃ እግዚአብሔርን እየለመንኩ እያለቀስኩ ምን እያልኩ አስራ አራት ዓመት ሙሉ ቆየሁ። እግዚአብሔር ትዕግስትም ያስፈልግሻል። እውነት በቃ ንጽናት ትግስት አው ብቻ ውድ ቤተሰብ ብዙ እንትን አነበራችሁ ግን፣ በተለይ ወጣቶች እግዚአብሔር እዚህ በጣም ተሰርቶ የሚለወጥበት ሀገር ነው። ማርያም ያው ግዴታ ሁለት ስራ ሶስት ስራ መሆን አለበት እንጂ በቃ የምትችሉትን ነገር ተማሩ፣ የምትወዱትን ነገር ለመስራት ማለት ከዛ በተረፈ በምትችሉት ከሄዳችሁ የጊዜ ጉዳይ ነው እንጂ የእናንተም ታይም እስከሚመጣ አይዘገይም። እና ትምህርት አለው እንግዲህ ውድ ቤተሰብ ተመችቶኛል። ያሷን በዚህ አይነት ዙሪያ አትደረደርም። ባሮክ የምትሉ እንደሁ መልካም ልጅ ነው። እንደዚህ አደርጉ የምናካቸው የምለው ነገር ነው። እንደዛ ንትን ያደረገንና እንግዲህ ሁላችሁም ትምህርት ትወስዱበታላችሁ ብለን ተስፋ እናደርጋለን። እኔ እነሱ እያወሩ እንኳን ቪዲዮ ነው እያስታወስገ ነበረው ገርማቸዋል። ወጣት ማለት በነገራችን ላይ ይህ በቃ ቤተሰቦቻችን ባርኩ ወዝ ነው። ጥሩ ወንድም አላችሁ እያሉ ያመቁት ይደውሉ ማለት ነው። ወንድም ማለት ወንድም ማለት አያ አመሰግናለሁ፣ ወዳችሁ አሉ። እናንተንም በጣም ነው ወዳችሁ፣ በጣም ነው ማከብራችሁ። ሳፖርት ስለምታደርጉ በጣም ነው። ኑሩልን እህቶች፣ ስደት ዓለም ያላችሁ ክፋይንካችሁ ይኸው ከዚህ የተሻለ ነገር ለማምጣት እንሞክራለን እና ሰብስክራይብ እያረጋችሁ ይመቻችሁ። በጣም